የተወደዳችሁና የተከበራችሁ የአጎ ሚዲያ ተከታታዮቻችን አጎ ሚዲያ ዛሬም እንደ ትላንቱ ሁሉ ትኩስና ታማኝ መረጃዎችን ወደ እናንተ ይዞላችሁ ቀርቧል። ሰናይ ቆይታ እንዲሆንላቸው አገው ሚዲያ እየተመኘ በቅድሚያ አበይት ርዕሶችን እነሆ። የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰብ የምክክር ምዕራፍ ላይ ያገው ተወካዮች ተሳትፈዋል። በጥልቀት የምንዳስሰው ጉዳይ ይሆናል። ከዚሁ ጋር በተያያዘ የፌዴራል ተቋማትና ማህበራት ባለድርሻ አካላት ለሀገራዊ ምክክር ኮሚሽኑ አጀንዳቸውን አስረክበዋል። ይህንንም የምንቃኘው ጉዳይ ይሆናል። በመውጫ ፈተና ውጤት ሳቢያ ዘጠና የግል ከፍተኛ የትምህርት ተቋማት እንደተዘጉ ትምህርት ሚኒስቴር ገለጸም ይህንንም የምንዳስሰው ጉዳይ ይሆናል። ዩክሬን ቲዩ 95 የተባለ ሚሳኤል ተሸካሚ አውሮፕላንን ጨምሮ በግምት 40 የሚሆኑ የራሺያ ቦምብ ጣይ አውሮፕላኖች እንዳወደመች ተነገረም። ወደ ባህር ማዶ ተጉዘን የምንቃኘው ይሆናል። ክብራትና ክቡራን ከአጎሚዲያ ጋር ከቆያችሁ እነዚህንና ሌሎች መረጃዎችን የምታደምጡ ይሆናል። እንዲሁም ለአጎሚዲያ አዲስ ከሆናችሁ ሸር ላይክና ሳብስክራይብ ሰብስክራይብ በማድረግ መረጃው ለብዙሃን እንዲዳረስ ማድረጋችሁን አትዘንጉ ለማለት እንወዳለን። አሁን በቀጥታ ወደ ዝርዝር መረጃው እናልፋለን። መልካም ቆይታም። የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰብ የምክክር ምዕራፍ ላይ የአገው ተወካዮች እንደተሳተፉ ተገለጸም። በፌዴራል ደረጃ ከባለ ድርሻ አካላት ጋር ከግንቦት 22-24/2017 ዓ.ም ድረስ በአዲስ አበባ ከተማ በሚሊኒየም አዳራሽ በተደረገው የአጀንዳ ልየታ መርሃ ግብር ላይ ከአገዋዊ ከአገው ህምራና ከቅማንት አገው የተውጣጡ ተሳታፊዎች፣ ከፖለቲካ ፓርቲዎች፣ ከአገው ምሁራን ማህበር፣ የሃይማኖት አባቶችና የማህበራዊ ሚዲያ እንቅዎች እንደተሳተፉ አገው ሚዲያ አረጋግጧል። በዚህ የፌዴራል ተቋማትና ማኅበራት የአጀንዳ ማሰባሰብ የምክክር ምዕራፍ ተሳታፊ አገዎች ቁጥርም 24 መሆኑን ለማወቅ ተችሏል። የአገው ህዝብም በኢትዮጵያ ውስጥ ካሉ ብሔር ብሔረሰቦች ውስጥ በርካታ ችግር ያለበትና በአሁኑ ሰዓትም ከፍተኛ ግፍ እየተፈጸመበት ያለ ህዝብ መሆኑ ይታወቃል። የቀረቡት ዝርዝር አጀንዳዎች ከሰባት ቡድኖች በሚመረጡ ወኪሎቻቸው አማካኝነት እጅግ መሰረታዊ የሆኑ ነጥቦች ተለይተው በአንድ የተደራጁ አጀንዳዎችም ለተሳታፊዎች ከቀረቡ በኋላ የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰብ የምክክር መድረክ መጠናቀቁም ታውቋል። አጀንዳቸውን ያቀረቡት ቡድኖችም የሃይማኖትና የዲሞክራሲ ተቋማት ወኪሎች፣ የመንግስት አካላት፣ መገናኛ ብዙሀንና የማህበረሰብ አንቂዎች፣ የፖለቲካ ፓርቲዎች፣ የጸጥታና ደህንነት አካላት፣ የተጽዕኖ ፈጣሪ ግለሰብ ወኪሎችና የተለያዩ ማህበራትና ተቋማት ናቸው። በዚህ ጉዳይ ላይ አስተያየት እንዲሰጡ ከሶስቱም የአገው ህዝብ አካባቢ ተወላጆች አገውን ወክለው መሳተፋቸው ጥሩ መሆኑን ገልጸው የአገው ህዝብን ጥያቄ በተመለከተ ስላስያዙት አጀንዳ ግን ከመግለጽ የተቆጠቡ ሲሆን በህዝቡ ስም የተመረጡት ተሳታፊዎች ለህዝቡ መግለጽ እንዳለባቸውም አሳስበዋል። የፌዴራል ተቋማትና ማህበራት የምክክር መድረክ ከግንቦት 22-24 2017 ዓ.ም ድረስ በአዲስ አበባ ሚሌኒየም አዳራሽ ሲካሄድ ነበር። የኢትዮጵያ ሀገራዊ ምክክር ኮሚሽን የፌዴራል ተቋማትና ማህበራት የምክክር መድረኩን በንግግር የከፈቱት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ የጋራ እሴቶቻችን የሚጎዱ የሀሳብ ልዩነቶች እና ለመግባባቶች ጦራማ ዘውን ብዙ ዋጋ አስከፍለውናል ብለዋል። የፌዴራል ተቋማትና ማህበራት የምክክር መድረክ 14ኛ አጀንዳ የማሰባሰብ መድረክ ሲሆን በተለያዩ ምክንያቶች በምክክር ሂደቱ ላይ ያልተሳተፉ አካላትና የማህበረሰብ ክፍሎች የሂደቱ አካል እንዲሆኑ መንግስትን ጨምሮ ባለድርሻ አካላት ድጋፍ ማድረግ እንደሚጠበቅባቸው ዋና ኮሚሽነሩ መልእክት አስተላልፈዋል። ለሶስት ቀናት በቆየው በዚህ አጀንዳ ማሰባሰብ የምክክር ምዕራፍ የተለያዩ የፌዴራል ባለድርሻ አካላትን የወከሉ ከ800 በላይ የተቋማትና ማህበራት ወኪሎች የሂደቱ ተሳታፊ ተሳታፊዎች ሆነዋል። የፌዴራል ስርዓቱ ራስን በራስ የማስተዳደር መብትን የሚያረጋግጥ መልካም ግንኙነትን የሚያሳልጥ ማንነትንና ልዩነትን ያከበረ ፍትሃዊ እንዲሆን የሚያስችሉ አሰራሮች እንዲሁም ፖሊሲዎችና ህገ ደንቦችን ማበጀት እንደሚገባ ለኮሚሽኑ በአጀንዳው እንዳስገቡም ታውቋል። የሃይማኖት፣ የቋንቋና የባህል ብዝሃነትን በትክክል ያከበሩና የሚያስተናግዱ ፖሊሲዎችን በተጨማሪም መመሪያዎችን መዘርጋትና አፈጻጸማቸውን መቆጣጠር እንደሚገባም ጠቁመዋል። የእምነትና ሃይማኖት ነጻነት መረጋገጥ የሃይማኖት እኩልነትና መልካም አስተዳደር የመንግስትና የሃይማኖት ልዩ ልዩነት ህገ መንግስታዊ አፈጻጸም፣ የአምልኮ ቦታዎች ቤተ እምነቶችና ሌሎች መገልገያዎችን የሚመጥኑ መንግስታዊ ክብርና አገልግሎት የሚመለከቱ ጉዳዮችን መጤን እንዳለባቸው ተገልጿል። የሽግግር ፍትህ ማድረግ፣ ህገ መንግስታዊ ማሻሻይ የሚፈልጉ ጥብቅ አንቀጾችን ማስተካከል፣ በህገ መንግስቱ መግቢያ የተገለጹ አወዛጋቢና ያልተካተቱ አገላለጾች እንዲሻሻሉም ተጠይቋል። የሀገሪቱ የስራ ቋንቋ፣ የመሬት አስተዳደር፣ የሀገረ መንግስት ባለቤትነት፣ የመንግስት መዋቅርና አደረጃጀት፣ የክልሎችና የፌዴራል መንግስት ልዩነት፣ የባህር በር ህገ መንግስታዊነት አዲስ አበባን ጨምሮ የዋና ከተሞች ጉዳይ፣ የሃይማኖትና የመንግስት ግንኙነት ጉዳዮች እንዲሻሻሉን በአጀንዳነት ቀርበዋል። መሳሪያ አንግበው በትግል ላይ ያሉ ቡድኖችም ወደ ጠረጴዛ ዙሪያ እንዲመጡ መደረግ አለበት። የተኩስ አቁምና የእስረኞች መፈታት ጉዳይም በአጀንዳነት ቀርበዋል። የሰንደቅ ዓላማ መደብና አርማ፣ ብሔራዊና ሃይማኖታዊ በዓላት፣ አገሪቱን የሚወክሉ ምልክቶች፣ የሀገርና የክልል መዝሙሮች ይዘት፣ የጋራ መገልገያዎችና አደባባዮች ተጠቃሚነት የሙዚየምና የታሪክ ስፍራዎች አካታችነት በቅጡ እንዲሻሻልም ተጠይቋል። ሀገራዊና ብሔረሰባዊ ማንነትን ለማጣጣም ታማኝና አሳታፊ የሕዝብና ቤት ቆጠራ ማከናወን የሚያስችል በተቋም ደረጃ አደረጃጀትና ጀትና አፈጻጸም እንዲኖር የሚል አጀንዳ ከፌዴራል ባለድርሻ አካላት ተሰንዝሯል። የወንጀለኛ መቅጫ ሕግ እንዲሻሻል እንዲሁም የዜጎች ነጻ እንቅስቃሴ ተዘዋውሮ የመስራት መብትን ማክበርና እና መንግስት እንዲያስከብር መወትወት የሚሉ አጀንዳዎችም ለምክክር ኮሚሽኑ ቀርበውለታል። የዜጎችን ገቢ ማሳደግና የኑሯቸው መሻሻል ላይ ትኩረት እንዲደረግ የስራ ምቹ ማድረግ ፍትሃዊ የግብርና በታክስ አከፋፈል ስርዓት ትኩረት እንዲደረግ ማሳሰቢያ ተሰጥቷል። ከላይ የተጠቀሱት በአጠቃላይ የፌዴራል ባለድርሻ አካላት በጋራ ያቀረቧቸው አንኳር አጀንዳዎች ሲሆኑ ግንቦት 23 2017 ዓም በተናጠል አጀንዳቸውን ካቀረቡት ቡድኖች መካከል የመከላከያ ሰራዊትና ሌሎች የጸጥታ አካላትም የክልሎች አወቃቀር በቋንቋ ሳይሆን በጂኦግራፊ እንዲሆን፣ የጸጥታ ተቋማት መሪዎች በክሎት እንጂ በፖለቲካ መመረጣቸው እንዲቀርብ አጀንዳቸው ጠይቀዋል። በመውጫ ፈተና ውጤት ሳቢያ ዘጠና የግል ከፍተኛ የትምህርት ተቋማት እንደተዘጉ ትምህርት ሚኒስቴር ገለጸም። የትምህርት ሚኒስቴር የከፍተኛ ትምህርት ተቋማት የመውጫ ፈተናን አስመልክቶ ባወጣው መመሪያ መሰረት ዘጠና ያህል የግል ከፍተኛ ትምህርት ተቋማት ከሚያስፈትኗቸው ተማሪዎች ውስጥ 75 ፐርሰንቱን ማሳለፍ ያልቻሉ ሲሆን ለመዘጋታቸው ምክንያትም ይህ መሆኑን አገው ሚዲያ ከትምህርት ሚኒስትር አረጋግጧል። የትምህርት ሚኒስትር ዴታቶ ኮራቱ ሾኔ ቅድስተ ማርያም ዩኒቨርሲቲ ግንቦት 21 ቀን 2017 ዓ ም በአዲስ አበባ ባዘጋጀው የአፍሪካ የግል ከፍተኛ ትምህርት ተቋማት ዓለም አቀፍ ጉባኤ ላይ እንደተናገሩት ዘጠና ያህል የግል ከፍተኛ የትምህርት ተቋማት ተዘግተዋል ማለታቸው አይዘነጋም። መንግስት ከዚህ በፊት የከፍተኛ ትምህርት ተቋማት የመውጫ ፈተና ከሚያስፈትኗቸው ተመራቂዎች ውስጥ 75ና ከዚያ በላይ ባላሳለፉት ላይ እርምጃ እንደሚወስድ መግለጹ አይዘነጋም። ዩክሬን ቲዩ 95 የተባለ ሚሳኤል ተሸካሚ አውሮፕላን ጨምሮ በግምት አርባ የሚሆኑ የሩሲያ ቦምብ ጣይ አውሮፕላኖች እንዳወደመች ተነገረም። 400 ኪሎ ሜትር የሩሲያ ድንበርን ዘልቃ በመግባት የሩሲያ ስትራቴጂያዊ የተባለችውን አውሮፕላንና ሶስት የአውሮፕላን ጣቢያዎች እንዳወደመች የዩክሬንና የምዕራባውያን ሚዲያዎች እየተቀባበሉት ይገኛል። ከዘገባዎች መረዳት እንደሚቻለው ይህንን ኦፕሬሽን ለመፈጸም ለ18 ወራት ሚስጥራዊ የሆነ ዝግጅት ካደረገች በኋላ መሆኑና የውድመት ዝግጅቱም እጅግ በጣም ያልተለመደ ነው ተብሏል። ተንቀሳቃሽ ምስሎች እንደሚያሳዩት ችን በተሳቢ መኪኖች እና ጣሪያ ላይ በመግጠም ካሸገች በኋላ በአምስት በአውሮፕላን ጣቢያዎች በቅርበት እንዲቆሙ በማድረግ ድሮኖችን በርቀት መቆጣጠሪያ ተወንጭፈው እንዲያወድሙ አድርጋለች። ድሮኖቹ እጅግ በጣም በዝቅታ ከመብረራቸው የተነሳና እንዲሁም በቅርብ ርቀት በመሆናቸው የሩሲ አየር መከላከያ ሲስተም ሊያከሽፋቸው አለመቻሉም ተገልጿል። የምዕራባውያን ሚዲያዎች አርባ ያደርሱት እንጂ ምን ያክል አውሮፕላኖች እንደተቃጠሉእና ምን ያህል ንብረት እንደወደመ ይህ ዘገባ እስከተጠናከረበት ድረስ ሩሲያ አልገለጸችም። ክብራትና ክብራና ብራችሁን ስለቆያችሁ እያመሰግን ግን፣ በቀጣይ ዝግጅት እስከምንገናኝ መልካሙን ሁሉ ተመኘን።